ብዙ ጊዜ ያለ ምክንያት ድካም ድካም ማለት ጆሮ ላይ መጮ ትንፋሽ ማጠር፣ ራስ ምታትና ጭንቅላት የመቅለል ሁኔታ ከታያችሁ ይህ የደም ማነስ ምልክት ሊሆን ይችላል። የደም ማነስ የሰውነታችን ኦክስጂን የሚሸክመው የቀይ ደም ሴሎች ንጥረ ነገር ከጤናማ መጠን በታች በሚሆንበት ጊዜ የሚከሰት በዓለማችን በምግብ እጥረት ከሚከሰቱ በሽታዎች ውስጥ አንደኛውን ደረጃ ይዛል። በሕፃናት በሴቶች፣ በነፍሰ ጡር እናቶችና እንዲሁም ለረጅም ጊዜ የቆየ የጤና ችግር ሲኖር ይመጣል። በአይረን እጥረት የሚከሰተውን የደም ማነስን ለማስተካከል በአይረን የበለጸጉ ምግቦችን መውሰድ ያስፈልጋል። ቀይ ስጋ፣ የበሬ፣ የፍየል፣ የበግ ጉበት፣ ዶሮ፣ አሳ፣ ምስር፣ ባቄላ፣ አረንጓዴ ቅጠላቅጠሎች፣ እንቁላል የመሳሰሉትን በቫይታሚን ከበለጸጉ ምግቦች ጋር እንደ ብርቱካን፣ ሎሚ፣ ዘይቱናና ቃሪያ ከመሳሰሉት ጋር መውሰድ ከእነዚህ ምግቦች መልስ አይረን ወደ ሰውነት ውስጥ እንዳይገባ የሚቀንሱ መጠጦችን እንደ ቡና፣ ሻይና ወተት የመሳሰሉትን አለመውሰድ